ቀልድ ነበር የመሰለኝ፣ ግን ግንባርሽንም አፍንጫሽንም ምናምን ሳየው እውነት ነው የሰይፉ ፋንታሁን ልጅ ነው። መስመር ሲል ታስታውቂያለሽ በደንብ ትናንትና ትላንትና ዲጄ ሳት ላይ ጠርቤ ሰይፉ ፋንታሁን አባቴ ነው ከሰሞኑ በማለት አክስቴ ነገረችኝ እና ቆይቷል። ካወቁኝ እኔም አንድ ሁለት አመት ሆኖታል። ግን በጣም ነው የምወደው እሱን። በቃ ለእሱ ይሄን አሁን እንደዚህ ብሎ ማውራት ከዳሩና ከልጆቹ የሚያለያይ ነገር ነው ይሄ። በጣም ስለፈረመኝ ከቨር አድርጌ ቆይቼ ነበር እና አሁን ደግሞ ያልጠበቀው ነገር የለም። እርግጠኛ ነኝ አይጥለኝም፣ ዝም አይለኝም ብዬ አስባለሁ እና ቢያንስ እንኳን ቪዲዮ ድምፅ ብላልኝ ለሱ እንዲደርስ እና ይህን ነገር እንዲያውቅ ፈልጌ ነበረ። ስንት አመት ሰይፉ ፋንታውን ካገባ ስንት አመት ነው? ተከፍቶ አይደለም። መጀመሪያ በአጋጣሚ የተፈጠረ ነገር ነው። አሁን አሁን አሁን ያለው እሱ ልጅ ነው ያለው አመቱ እርግጠኛ አይደለም። እናት ሻለች አክስቴነት የነገረችኝ እና ለሷም ጠይቄያት ነበረ። እሷም ግን እኔ ሚዲያ ግንሚዲ መናገር ፈለጉ። ምክንያቱም እስከመቼ ነገር ተብሎ ተደብቆ ይቆያል? በላ የታወቀ ነገር ነውና፣ ቢያንስ እንኳን ባገኘው በጣም ነው የምወደውና ሳይሆን በፊት ራሱ አባትሽ ነው ተብዬ ራሱ ስራዎች ና በጣም ነበር ሞቱ የእሱ ስሜት አለ። ሳይሆንማ እኮ ያው በሚሰራቸው ጥሩ ስራዎች ምናምን ሁሉም ሰው ሊሄድ ይችላል፣ ግን አንቺ ደግሞ ከዛ በዘለለ የአባትነት ፍቅር ደግሞ ልታገኝ ይገባል ብዬ አስባለሁ። የእውነት የእውነት አባትሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ቪዲዮ እንደሰማችሁት ያው ሰይፉ ልይ አለኝ ብላ የመጣች ልጅ ማለት ነው። በቃ ሚዲያው በቃ በውሸት እንደዚህ ተሆነ በጣም ያስጠላል ማለት ነው። እና እንግዲህ ቪዲዮውን እንዳዳመጣችሁት ነው ማለት ነው። ይገርማል። ሰሞኑን የምናየው ጉድ። አላህ ከእንዲህ አይነት ነገር አላህ ይጠብቀን። በውሸት ስም ማጥፋት ከባድ ነው በአሁኑ ሰዓት ማለት ነው። እና ያላችሁበት ሰላም ሰላም ብያለሁ። ቪዲዮውን እንዳያችሁት ነው። ላይክ ሼር፣ ሰብስክራይብ